ዋ ብቻ ማለት ብረት መዝጊያ ማብራራት ይቻላል ዙም ብረት መዝጊያ ምንም በቃ ወይ ፍንክች በቃ እንትን አይልም ብረት መዝጊያ ማለት በቃ ጠንካራ የሆነ ባል መከታ የሆነ ባል እኔ ከዚህ በፊትም ብዩአለው የዱንያ ሳይሆን የጀነት ሞዴል የሆነውን አላህ እንደሚሰጠኝ አልጠራጠርም የጊዜ ጉዳይ ነው

ኖ ማየት አይቻልም፣ ምስል አይቻልም ማየት ራስ አይቻልም ብላለች። ኢብራሂምን ምርጥ ሀገር የልጅ ነው። ይህስ ማነው? ኢብራሂም ኢብራሂም ማለት ነው። ኢብራሂም ነኝ ከመቼስ ጀምሮ ምዛር ካውን ኮንዶዋላ አንተ ተመረሽ ነው። ማን ነው እብራሂም እያሉ ነው። ለይ ለኮሚንተሪ ሳያውቁህማ በእብራሂም ኢማን ቢኖረኝማ ጀንተል ያለ ያለ ሲሄድ እንደዚህ እንደዚህ እያለ ነው። ኮንበል በማን በቃ ግርማ ሞገስ ያለው አንገትን ሰበር ያደረገ በቃ አህላቅ ያለው ያንተም ሚሰማኝ የሚያዳምጠኝ ልክ እሱ ላይ እሱ ላይ ሸርጥ ሳደርግ እኔም እንደዛ ሆኜ መገኘት አለብኝ። እሺ፣ እኔም እንደዛ ሆኜ መገኘት አለብኝ። እሱ ላይ ብቻ አደለም። በቃ ግን ቁመነው ምናምን ጥርስ በረዶ ነው ቀኝ ከፍ ረጅም ነው። እንደዚህ ቀና ብዬ ነው ማየት የምፈልገው እኔ ሜትር ከሰባ አምስት ነው እና ቀና ብዬ የማየው ባል ነው የምፈልገው ከፊትና ከኋላ መሄድ አልፈልግም። ጎን ለጎን ሆነ ምንድን ጣውላ አስገባ ጀሞሮሱሚኮሳለሆኒ ቶሎ ቶሎ ነው የምራሰው ሰው ማለች አቲከዛ ይህ በትዕዛዝ ነው የሚሰራው፣ እያለ ነው ኮሜንት ላይ። ከዛ በሚሽከረከረው ገ ነው ሰራ የአክስቴ ልጅ የአጎቴ ልጅ ማለት አይቻልም። ማናት ስለው አንድ ወረቀት ስድስት ያለነ ወረቀት

እራዋን እንዴት ነሽ? ባህርን ያንጸባርቅ። ይሄ እንዴ ምን ነው ሉላኮ፣ ስልክ ከእራዋን ጋር ስትሆን አንገት እንደፋ በሰላም ነው አ ሉላኮ ስልክ። እራዋንን ቀና ብለሃያት? ምን ነው ለልቶ አገኘውኩ ወይ ከንገራና? ምን ነው እህቴ አትልኝ። ምን ልይ እንችግራለ። ማገባ ድረስ ማንንም እህቴ አላለም እኮ

ኮበንት ከበዛ ይሆናል ይሆናል። በላለሁ እንዳልሽው ይሆናል ግን እኔ በጣም የሚገርምና የሚደንቅ ነገር አለኝ። ባና ሚስት አብሮ እራቁታቸውን እየተኙ ስልካቸው እንግዲህ ይደባበቃሉ። አንዱ የአንዱ ስልክ አይነካም። ይሄ ያልሽው ባ ነገር ነው። እኔ ሁሌ ምሳሌ አደርጋለሁ። ወንድሜና የወንድሜ ሚስት ማለት ነው፣ ሳይዛ እና በድር በጣም የሚገርምሽ ማለት ነው ውቅ ሀገር የሳምንት ሀገር እየሄደ ይሄኔ ስልክ ነው የአንቺ ስልክ ነው አይባባሉ። ስልክ ቅርብ ላይ ያገኘው ስልክ ይዞ ይወጣ። ወላሂ መሆን ያለበት ይሄ ነው። ፓስወርድና ምናምን አይሰራም። ክዳር ውስጥ ግዴታ ስልክ ሲጠራ ስልክን አነሳለሁ፣ ስልክ ሲጠራ ስልክን ታነሳለህ። ሜሴጅን ከሆነ ትመለኛለህ። በቃ እንደኔ ሆነ ማለት ነው። እንደዛ ነው። ገር የሚገርመኝ ደግሞ ከቀን በኋላ የሚመጡ የአክስት ነው የአጎት ልጆች አሉ። አንተሰነእላ የአክስቱ ልጅ ትመጣለች። ትውውቁ ላይ የሌለችው የአክስቱ ልጅ ድንገት ብቅ ትላለች። ስብሀናላ በስልኩ እና እኔማ በደንብ አጣርቼ ነው እንዴ፣ በደንብ አጣርቼ ለህዝቡ

አውቃለሁ። የዛሬ ጎንደርና እንትና ላይ በነበረ ችግር በጣም ነፍጠኛ ቀራር ስታግል የነበረ ሰው እሱ ነው። እሱ ራሱ በደንብ ያቀኛል። አውቃለሁ። አረ፣ ራሱ ነው። አረሰን እኔ አይቼ ከረሳውማ ሙታ ሰማይ አቤት እንደምን ነህ አለሁ ለምን እኔ ነፍጠኛ አላደርግም ማለት ነፍጠኛ እኮ የነፍጠኛ ሙስሊም እኮ ያውቅኛል ወላሂ ነፍጠኛ ምንድን ነው ነፍጠኛ ማለት አማራ ነው አይ ኦሮሞ ነው ምን ብዙ ጊዜ

ይዘሽ አትፈሪ፣ ረዋንዬ እዬ አትፈሪ። ይዘሽ አትሽ ቆጥቆጭ እና ቻው፣ ሰላም፣ ቆይ። ተጫውቱ። ሰላም ብያለሁ። ወንድማችን ሰላም፣ ደህና ሆኖ እሺ። ቴንክ ዩ።